በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ በዚህ ቀን ስለ ሦስተኛው ፈተና ወድቀህ ብትሰግድልኝ ስለሚለው ለምን ወድቀህ ብትሰግድልኝ አለው በሚል ኃይለ ቃል እግዚአብሔር ያስተምረናል። በሁሉም የዓለም ክፍል የምትገኙ በክርስቶስ ክርስቲያን፣ በወልድ ውሉዳን ውሉድ ተብላችሁ የተሰየማችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት የቤተ ክርስቲያን ጌጦች፣ ከዋክብት፣ ምዕመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኖር። ይህችን ሰዓት የሰጠን የወንጌሉን ቃል እንድንሰማ ያበቃን ይህን አየር እንድንተነፍስ የፈቀደልን የንጋት ፀሐይን እንድናይ ቀንና ሌሊት ሲፈራረቁም መግቦቱ ያልተለየን ጥበቃው ያልተለየን ቸርነቱ ያልተለየን ረድኤቱ ያልተለየን የሰራዊት ጌታ እግዚአብሔር ስሙ እየተመሰገነ ይሁን። ለእኛም ሰላሙ እንደሰጠን በዚች ሰዓት በጦርነት በረሃብ፣ በእርዛት፣ በእስራት፣ በሕመም፣ በደዌ የሚሰቃዩትን ሁሉ ቸሩ አምላክ በምሕረት ዓይኑ ይመልከትልን። እናንተንም በመግባት በመውጣታችሁ ክንዱ ጋሻ፣ ቀኙ ከለላ ይሁናችሁ። የቅዱሳን በረከት ሁሉ ረድኤት በእናንተ ላይ ይደር። የቅዱስ ሚካኤል የቅዱስ ገብርኤል የነቢያት የሐዋርያት የዕለተ ሰንበት ቀዳሚት የእነዚህ ሁሉ በረከት እንደ ዝናብ በእናንተ ላይ ይውረድ። ከሚያስፈራ ነገር ይሰውራችሁ። የምትሰሙትን ቃል ሰላሳ ስድሳ መቶ የአማረ ፍሬ እንድታፈሩ መንፈስ ቅዱስ በእናንተ ላይ ይደር። ከመስማት ደግሞ ባሻገር ይህን ቃል ሌሎች ሰዎች እንዲሰሙት እንዲያዩት ከእኔ ጋር አብራችሁ ሁልጊዜ የምትጥሩ ላይክ ሼር በማድረግ የምትሰሩ ሁሉ እግዚአብሔር ሕይወታችሁን የጣፈጠ ያድርገው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በማቴዎስ ወንጌል ምዕራፍ አራት ቁጥር ዘጠኝ ላይ ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው የሚለውን ሶስተኛውን ፈተና ረጅም በሆነው ተራራ ላይ የዓለምንም መንግስታት ሁሉ ክብራቸውን አሳይቶ ዲያብሎስ የጠየቀውን የፈተና ጥያቄ ይሆናል። ወድቀ ብትሰግድልኝ ይህን ሁሉ ሰጠሃለሁ። ለምንድን ነው ወድቀ ብትሰግድልኝ ያለው? በመጀመሪያ ዲያብሎስ እጅግ ተንኮለኛ ስለሆነ አመጣጡ ሁሉ በተንኮል ነው። በመጀመሪያዎቹ ሁለት ፈተናዎች እንዳየነው እንደተመለከትነው አሳች ነው ዲያብሎስ መስሎ ስለሚመጣ ብዙዎች ሰዎችን እያሳተ ይጥላቸዋል። ክብሪ ግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ አርባ ቀንና አርባ ሌሊት የጾመልን ሶስቱን አርዕስተ ኃጣውዕ ድል የመታልን የዲያብሎስን አሰራር ሊያጠፋልን ነው። ከመጀመሪያው ዲያብሎስ ኃጢአተኛ፣ የኃጢአት አባት፣ ሐሰተኛ፣ የሐሰት አባት ነው አቡሃ ለሐሰት የሐሰት አባቷ ነው ቅዱስ ዮሐንስ ወንጌላዊ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ቁጥር 9 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከዚህ መልእክት የምንማረው የምንመለከተው ጌታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ የጾመልን የዲያብሎስን አሰራር ሊያጠፋልን እንደሆነ ማመንና ማወቅ አለብን። ዲያብሎስ ለምንድነው ወድቀህ ብትሰግድልኝ ያለው? በመጀመሪያ ዲያብሎስ ራሱ ለምን ወደቀ? እሱ ነው ቁልፉ ነገር። ዲያብሎስ ፈታኙ ሳጥናኤል፣ እሱ በወደቀበት የውድቀት መንገድ የሰው ልጆች ሁሉ እየሄዱ እንዲወድቁ ይፈልጋል። አንዳንድ ተንኮለኛ ሰዎች የሆነ የሚያዳልጥ መንገድ ላይ ቢወድቁ እነሱ ስለወደቁ ሌላም ሰው መውደቅ አለበት ብለው አይናገሩም። ማ እዛ ጋር ያዳልጣል አይሉ ሰማይ ደርሶ ሲፈርጥ ሊስቁ። ሁለት ሌቦች ነበሩ አሉ ጓደኛ ሆነው የሌብነት ጓደኛ ግን አያዘልቅም። ከዛ አንድ ቀን ሰው ቤት ጋን ውስጥ ወርቅ አለ ብለው ስላሰቡ ሊሰርቁ ሄዱ። ጨለማ ነው። ሰውየው ደግሞ ከእነሱ የባሰ ነበር። በጋን ውስጥ የሚባል አውሬ አስቀምጦ እነሱን ይጠብቃል። የመጀመሪያው ሌባ በጨለማ ውስጥ እጁን ከተተ። እጁን ሲከት ያዛ ያለው አውሬ እጁን ቆርጦታል። ለሁለተኛው አልነገረውም። እሱም ከተተ፣ ቀንጥሶ ጣለው። ወይ ጉድ፣ ወይ ጉድ አለ። ይሄው የኔም ጉም ዳለው ዲያብሎስ እንደዚህ ነው። ራሱ በወደቀበት ሰው እንዲወድቅ፣ ራሱ በሳተበት ሰው እንዲስት ስለሚፈልግ የሐሰት አሰራርን ይዞ ነው የመጣው። የእግዚአብሔር ልጅ ኢየሱስ ክርስቶስ እኔና እናንተን የሚፈታተን የሰይጣን ኃይልን ድል ሊመታልን ነው በገዳመ ቆሮንጦስ የጾመው ወድቀህ ብትሰግድልኝ ይሄንን ያለበት ምክንያት እሱ የወደቀው አልሰግድም ብሎ ነው ንስሐም አልገባ ብሎ ነው ዛሬ ሰዎች ለእግዚአብሔር እንዳይሰግዱ ንስሐ እንዳይገቡ አይናቸውን ጭፍን ጆሯቸውን ድፍን ልቦናቸውን ድንድን አድርጎ የሚይዛቸው ባለማዊ ርኩሰት እንዲወድቁ የሚያደርጋቸው በጥፋት እንዲሆኑ የሚያደርጋቸው እግዚአብሔርን እንዳያስቡ የሚያደርጋቸው ክፉ ቃል በየቀኑ የሚያናግራቸው የሚያስለፈልፋቸው በክደት በመንፍቅና የሚወስዳቸው ይሄ ሁሉ የሆነው ዲያብሎስ እሱ በወደቀበት እነሱን ስለጣላቸው ነው። መላእክት ለፈጠራቸው ለእግዚአብሔር ሲንበረከኩ ሲሰግዱ፣ ዲያብሎስ ግን አልሰግድም አለ። እንደውም እኔ ፈጣሪ ነኝ ብሎ ለእኔ ነው መሰገድ ያለበት አለ። ገና በመጀመሪያው በዓለመ መላእክት አንዳንዶቹ ፈጥሮናል ያሉ አሉ። አንዳንዶቹ አይ እኛ ራሳችንን የፈጠር ነው ያሉ አሉ። ቅዱሳን መላእክት እልፍ አላፋት መላእክት ግን እኛ የፈጠረን እግዚአብሔር ነው። ይልቁንም በመልአኩ በቅዱስ ገብርኤል መሪነት ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ አለመመላእክትን አረጋግሮ አረጋግቶ ሊቀመላእክት ቅዱስ ገብርኤል ባለንበት ንቁም፣ ፈጠራችን እስከሚገለጥልን ድረስ ወደ ግራም ወደ ቀኝም አንልም በዚህ በሐሰተኛ አንስትም አለ። ክብር ምስጋና ለእግዚአብሔር ይድረሰው። እናንተንም የቅዱስ ገብርኤል ጥበቃ አይለያችሁ። በክንፉ ጋሻ ይሆናችሁ በመስቀሉ አጥሪ ሆናችሁ የዲያብሎስን አሰራር ሰብሮ ይጣልላችሁ። አናንያ አዛሪያ ሚሳኤልን ከሳት እንዳወጣ እናንተን የሚያወጣችሁ። ባለንበት ጸንተን እንቁም። ዛሬ የኦርቶዶክስ ልጆች፣ የተዋህዶ ልጆች፣ ክርስቲያኖች ባለንባት በቅዱስ ቤተ ክርስቲያን ጸንተን እንቁም። ወደ ገራም ወደ ቀኝም አንበል። ዲያብሎስ ፈተናውን አብዝቷል። ሰዎች ወድቀው እንዲሰግዱለት አድርጓል። ለገንዘብ ሰግደዋል፣ ለዓለም ሰግደዋል፣ ለሹመት ሰግደዋል፣ ለዘር ሰግደዋል፣ ለጎሳ ሰግደዋል፣ ለተራ ፖለቲካ ሰግደዋል። ለገንዘብ ሲሉ የሰዎችን ስም በማጥፋት ብዙዎች ለዲያብሎስ ሰግደዋል ተንበርክከዋል በወርቁ ምንጣፍ በዲያብሎስ ምንጣፍ ላይ ወድቀዋል ተንበርክከዋል ወድቀህ ብትሰግድልኝ አለ ባለንበት ጸንተን ብንቆም ግን የእግዚአብሔር በረከት ከእኛ ጋር ትሆናለች የእግዚአብሔር ረድኤት አይለየንም አይርቀንም እንጂ ወድቀህ ብትሰግድልኝ አለ ለምን ራሱ የወደቀ ስለሆነ ራሱ የረከሰ ስለሆነ፣ ነቢዩ ኢሳይያስ ሲናገር በምዕራፍ 14 ቁጥር 12 ላይ እንዲህ ይለዋል፣ ዲያብሎስን አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ። ይደነቃል፣ ተገርሞም ይጠይቃል። ትዕቢቱ ጥሎታል። ከደመናዎች ከፍታ በላይ አድርጋለሁ በልዑል እመሰላለሁ አለ። ወድቀህ ብትሰግድልኝ አለሁ በልዑል ራሱን ሲመስል ኤርምያስ 14 14 ላይ ከዳመናዎች ከፍታ በላይ አድርጋለሁ በልዑልም እመሰላለሁ አልህ። አንተ የንጋት ኮከብ የአጥቢያ ኮከብ ተብለህ እሳታዊ ሆነ የተፈጠርክ መልአክ ሆነ የተፈጠርክ፣ አንተ ግን ወደቀ በትዕቢትህ። ስለዚህ እሱ ስለወደቀ ሰዎችን ሁሉ ሊጥል ወድቀህ ብትሰግድልኝ ይላል፣ አልሰግድም ብሎ ስለወደቀ። ነገር ግን ይለዋል የእግዚአብሔር ቃል፣ ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ፣ የሚያዩ ይመለከቱሃልና ወደ ጥልቁ ትወርዳለህ። አንተ ንጋት አጥቢያ ኮከብ ሆይ የንጋት ልጅ እንዴት ከሰማይ ወደቅህ? አለው። ተመልከቱ እንዲሰገድለት የፈለገ የወደቀ መንፈስ። ጌታችን በወንጌል ሲያስተምር አንድ ጊዜ በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ አለ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። በነገራችን ላይ የክርስቶስ ልጆች ይሄ ሉቃስ 10፣ 18 ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ የሚለው ቃል ምን ማለት ነው? እስቲ የምታውቁትን መልስ ስጡኝ። መልሱን በነገ ውለት እነግራችኋለሁ፣ በነገ ውለት እነግራችኋለሁ። ዛሬ ግን እስቲ እናንተ ለዚህ መልስ ስጡኝ። ሉቃስ 10፣ 18 ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ የሚለውን እሱን ቃል ምን ማለት እንደሆነ እንድትጽፉልኝ እፈልጋለሁ፣ እንድትገልጹልኝ እፈልጋለሁ። አዎ ሳጥናኤል ይሄ እንደ መብረቅ የወደቀው እርኩስ መንፈስ፣ እሱ የወደቀው አልሰግድ ብሎ ስለሆነ ዛሬ ሰዎችን ለመጣል ወደ ጥልቁ እንዲወዱ ለማድረግ ለእኔ ስገዱልኝ ይላል። ሊሰገድልኝ የሚገባ እኔ ነኝ ብሎ ተከታዮቹን መላእክት ቁልቁል ወደ አዘቅት ይዞ የወረደ በእግዚአብሔር ገነት እኮ በኤድን የነበረ እኮ ነው የከበረ እንቁ ሁሉ ሰርዲዮን ቶጳዚዮን አልማዝ ብረሌ መረግድ እያስጴድ ሰንቤር በሉር የሚያብረቀርቅ እንቁ ወርቅ ልብሱ የነበረ እኮ ነው የከበሮውና የእምቢልታው ስራ በሱ ዘንድ ነበረ በተፈጠረበት ቀን ተዘጋጅተው ነበር ህዝቅኤል እኮ ይጠይቀዋል አንተ ልትጋርድ እኮ የተቀባ ኪሩብ ነበር ይለዋል ከኪሩቤል ነገር ነበርክ በተቀደሰው በእግዚአብሔር ተራራ ላይ አኖረህ እግዚአብሔር። በእሳት ድንጋዎች መካከል ተመላለስህ። በእሳት ድንጋዎች መካከል መንጦላይቱን ሊገልጥ መጋረጃውን ሊገልጥ በንግድ ብዛት ግፍ በውስጥ ተሞላ፣ በኃጢአት ኃጢአትን ሰራህ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ፣ ይለዋል እግዚአብሔር። የምትጋርድ ኪሩብ ሆይ ከእሳት ድንጋዎች መካከል አጠፋውህ። በውበት ምክንያት ልብህ ኮርቷል። ከክብሬ የተነሳ ጥበብህን አረከስህ በምድር ላይ ጣልኩህ፣ ያዩህም ዘንድ በነገሥታት ፊት ሰጠው፣ ጣልኩህ ይለዋል። ወደቀ። በሕዝቅኤል 28 ከቁጥር 13 ጀምሮ እስከ 17 ያለውን ቃል ብትመለከቱ ይህን ታገኛላችሁ። ስለዚህ ክርስቲያኖች ወገኖቼ፣ የተዋህዶ ልጆች እንግዲህ በሦስተኛው ፈተና ወድቀህ ብትሰግድልኝ ብሎ የተናገረው በማቴዎስ ምዕራፍ አራት ቁጥር ዘጠኝ ላይ ወድቀህ ብትሰግድልኝ ያለው ዛሬ ብዙዎችን የጣለው ዲያብሎስ ለሱ ሰግደው ነው። ስለዚህ ወድቀህ ብትሰግድልኝ ያለው ለምንድን ነው? በወደቀበት ሊጥል። እሱ ለእግዚአብሔር አልሰግድ ብሎ እሱ ንስሐ አልገባ ብሎ ወድቋል። እናንተ ግን ክርስቲያኖች ለእግዚአብሔር ስገዱ፣ አምልኩት፣ በንስሐ ሕይወት ተመላለሱ። ያኔ እግዚአብሔር ይባርካችኋል። ያኔ እግዚአብሔር ይቀድሳችኋል። ይህን የሚፈታተነውን የሴጣን ኃይል ከእግራችሁ በታች ይጥልላችኋል። እግዚአብሔር ታላቅ አምላክ ነው። እሱ ነው ፈጣሪ፣ እሱ ነው ሁሉን አድራጊ። ለእሱ እንበረከካለን፣ ለእሱ እንሰግዳለን፣ እናመሰግነዋለን። ለዘላለሙ አሜን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ለነገዋ ሰዓት በቸር ያድርሰን፣ አሜን።